በእኛ በኩል ሲሄዱ ለ20 ቤቶች እስከ 48 ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48 ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80 በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ዲምሲ ነው። በወር 30 ሺ ብር ገቢ ካለት ዲኤምሲ ያለ ስጋት ቤት ይዙ። ዘመናዊ መኖሪያ ቤትን ከ220 ብር ቅድመ ክፍያ ጀምረው ይዋዋሉ። 50 የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8 ጀምሮ በመክፈል ቤትዎን ይውሰዱ ወዲያው በሶስት ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ አራት መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺ ካሬ ላይ ያረፈ ሲሆን አምስት ሊፍቶች፣ አምስት የመዋኛ ገንዳ፣ አምስት የከርሰ ምድር ውሃ፣ አምስት ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርም ወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከም ዋና ግባችን ነው። እንደሚከፍሉት መጠን እስከ 35 ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ። ይህ አዋዜ ልዩ ሰበር ነው። ራሽያና ዩክሬን የኢስታንቡል የቀጥታ ውይይታቸውን ማድረጋቸው ተሰማ። ሁለተኛ የቀጥታ ግንኙነታቸው ነው። በዚህም ስብሰባቸው አማካኝነት ሁለቱም በየእጆቻቸው የሚገኙ እድሜያቸው ከ18 እስከ 25 ዓመት ሆኑ ወጣት ምርኮኛ ወታደሮችን ለሙሉ በሙሉ ለመልቀቅ እንደዚሁም ደግሞ የቆሰሉ የታመሙ እድሜያቸው በማንኛውም ገደብ ውስጥ የሚገኙ የጦር ምርኮኞችን እንደዚሁ ለመለዋወጥ በተጨማሪም ደግሞ ስድስት ሺ አስከሬኖችን በየወገናቸው በራሽያ ስድስት ሺ የዩክሬን አስከሬኖችን ለማስረከብ ዩክሬን ደግሞ እንደዚሁ ስድስት ሺህ የራሽያ ወታደሮች አስክሬን ለማስረከብ ወይም ለመለዋወጥ መስማማታቸው ተዘግቧል። ከዚህ ውጭ ግን በሁለቱ አገሮች መካከል የተደረገው ቀጥተኛ ስብሰባ በዩክሬን በኩል የቀረበው የ30 ቀናት ተኩስ አቁም ስምምነት በሁለታችን በኩል ይከበር፣ ከዛ በኋላ ወደ ፍሬ ነገሩ ገብተን እንወያይ የሚለውን አሁንም ራሽያ አልተቀበለችውም። ይልቁንም ራሽያ አስከሬኖችን ለመሰብሰብ እንዲያስችለን በጦር ግንባሩ የተወሰኑ ቦታዎች ላይ የሶስት ቀን የተኩስ አቁም እንዲደረግ የሚል ማሳሰቢያ ያደረገችው። ከዛ በተጨማሪ ይህ የጦርነት እንዲፈታ ወይም ደግሞ የሰላም የተያዘው ድርድር በምን መልኩ ይሄድ የሚለውን በተመለከተ ራሽያ ያላትን ሀሳብ ሚሞራንደም ለዩክሬን አስረክባለች። ዩክሬኖች ውስጡ ምንድን የሚለው ለሚለው ቢያንስ አንድ ሳምንት ያህል ልናጠናው ያስፈልጋል ከዛ በኋላ የምንገልጸው ይሆናል ብለዋል። እንግዲህ ዳንኤል ይህንን የሁለቱን አገሮች የሁለተኛ ዙር የኢስታንቡል ቀጥተኛ ግንኙነት ትንሽ እንግዳ የሚያደርገው ዩክሬን ከሶስት ዓመት በላይ ባስቆጠረው በዚህ ጦርነት እውነቱን ለመናገር ለማመን የሚያስቸግር ጀብዱ በፈጸመች ማግስት የተካሄደ መሆኑ ነው። ራሽያ ምንም በማያጠራጥር ሁኔታ የቆሰለ አንበሳ ሆናለች። የሆዷን በሆዷ አድርጋ ስብሰባው ላይ እንደተገኘች መገመት ይቻላል። ብዙዎቹ አይደለም የዛሬውን ስብሰባ ቀርቶ ቶታሊ የዚህ የዩክሬን ጦርነትን በሰላማዊ መንገድ እልባት እንስጣው የሚለውን ጉዳይ አጀንዳ ራሱ ራሽያ ከረዳሽ እስከ ማለት ሊያደርስ የሚችል ቁጣ ውስጥ ትገባለች በማለት ጠብቀው ነበረ። ራሽያ ግን እንዳየነው በጣም በተረጋጋ ሁኔታ የሉካን ቡርኗን እስታንቡል ልካም ከወዲሁ እድሜያቸው ከ19 እስከ 25 የሆኑ ወጣት ምርኮኛ ወታደሮቿን በእጇ ለማስገባት እንደዚሁም ዩክሬን በተመሳሳይ ሁኔታ ምርኮኛ ወታደሮቿን በእጇ ለማስገባት የቆሰሉትን የታመሙትን ለመለዋወጥ በጦር ሜዳ የተሰዉትን ደግሞ ተቀብሎ ሬሳቸውን ሰብስበው በስርዓት ለመቅበር በልጦባቸው በዚህ ደረጃ ስብሰባው ተነስቷል። ይሄ ነው እንግዲህ ዳንኤል ሁላችንም ያልጠበቅነው ነገር ነው የሆነው ራሽያ ላይ ዩክሬን አመት ተኩል ፈጀብኝ ባለችውና ዘመቻ የሸረሪት ድር የሚል ኮድኔም በሰጠችው ኦፕሬሽን እንደገለጸችው በእያንዳንዳቸው በመካከላቸው በመቶ ኪሎ ሜትሮች የሚቆጠር ርቀት የሚለያያቸው አራት የአየር ኃይል ጦር ሰፈሮቿ እንግዲህ በጣም የሚገርም ነው አንደኛው ከዩክሬን ድንበር አራት ሺ አምስት መቶ ኪሎ ሜትር ርቆ የሚገኝ ሁለተኛው ደግሞ ማርሙንስክ የሚባል የራሽያ የአርክቲክ ቀለበት ግዛት ውስጥ የሚገኝ በዚህ ደረጃ የተራራቁ ጦር ሰፈሮች ላይ ጥቃት በመፈጸም በተመሳሳይ ሰዓት ዳንኤል በተመሳሳይ ሰዓት ራእጊ ዩክሬን እንዳቀረበችው አርባ አንድ ስትራቴጂክ ቦምበርስ ማውደሟን ነው የገለጸችው። በገንዘብ ሲተመን ሰባት ቢሊዮን ዶላር የሚል ነው። ይህ እንግዲህ ራፍሊ ከወደ ዘጠኝ መቶ ቢሊዮን ብር ማለት ነው በኢትዮጵያ። ዳንኤል የዚህ ጥቃት ከባድነት በብዙ መልኩ ነው። ራሽያ በአጠቃላይ በእጇ አሉ ተብሎ የሚታመነው ስትራቴጂክ ቦምበርስ ቁጥር 120 ነው። ስለዚህም ከ34 ወይም 34 በመቶ አቅሟን አጣች ማለት ነው። እነዚህ ቦምበርስ ስማቸው ምናልባት ቦምብ አንጣፊ፣ ቦምብ ጣይ ብቻ የሚል ስሜት ሊሰጥ ይችላል። ዋነኛ ሚሳኤል ወንጫፊ ናቸው። የሚወነጭፏቸው ሚሳይሎች አስፈላጊ ሆኖ ሲገኝ አፍንጫቸው ላይ የኒክሊየር ቦምብ አረሮችን የያዙ ሚሳይሎችን መተኮስ የሚችሉ ናቸው። የተለያዩ ቦሊስቲክና ክሩዝ ሚሳይሎችን የሚተኩሱ ናቸው። የጠላት አካባቢ የጠላት ግዛት የጠላት ኢላማዎች ላይ በመቅረብ እነዚህን ሚሳኤሎች የጠላት ኢላማ ላይ ማዝነብ የሚችሉ ናቸው። እጅግ በጣም ግዙፍ የሆኑና ራሺያ በየትኛውም ንፍቀ ክበብ እሱን በማንቀሳቀስ የምድራችን የኒክሌር ፓወር መሆኗን የምታሳይበት ምልክቷ መታፈሪዋ ነው። እንግዳው ነገር እንደዚህ ያለች የምድራችን ቁጥር አንድ የኒክሌር ኃይል የሆነች ሀገር ሪሊ በዚህ ዘመቻ የሸረሪት ድር በሚል ገድል ገድል ማለት ፈልጋለሁ፣ ለዩክሬን ነው የማወራው በዚህ ገድል በዚህ መልኩ መጠቃቷን በምትመለከትበት ጊዜ በተለይ ደግሞ እርግጠኛ ነኝ ብዙዎቹ እድሜ ለቲክቶክ ብዙ ምስሎች ማየት ችለናል። በተለይም ዩክሬን ሰራሽ የሆኑት ሰው አልቦች ከሰማይ ላይ ኢላማቸውን እስኪያገኙ ለቅኝት ዞረው ከዛ በኋላ የመረጡት ኢላማ ላይ እንዴት ባለ ፍጥነት እየተተፈተፉ በመውደቅ ይዘውት የታጠቁትን ቦምብ ይዘው እነዛ ላይን የሚያሳሱ ስትራቴጂክ ቦምበርስ ላይ በመውደቅ ቶጋምር ሲያደርጓቸው ነው የተመለከት ነው። በእውነት ከሰማይ የሚወድቁበትና ፍንዳታው እሳቱ አካባቢው ላይ የሚፈጥረውን ሲኦላዊ ሁኔታ ስትመለከት ትደነግጣለህ። ራሽያ ከመቼውም ጊዜ በላይ ምን ያህል ቨልነሬብል ምን ያህል በቀላሉ ለጥቃት የተጋለጠች ሀገር መሆኗን የታየበት ነው ዳንኤል። ምክንያቱም ከፍተኛ ቁጥር ያለው አርባ አንድ ነው ዩክሬኖች ያስቀመጡት ምናልባት ከነዚህ ውስጥ እሳታቸው ጠፍቶ ተጠግነው ወደ ስራ መመለስ የሚችሉ ሊኖሩ ይችላሉ። ዞሮ ዞሮ እነሱን ጥገናውን አከናውነው ወደ ስራ ለመመለስ የሚፈጀው ጊዜ በራሽያ ስትራቴጂካዊ ወታደራዊ አቅም ላይ የራሱን የሆነ ግዙፍ ክፍተት የሚተው ነው። እና በይህ ሁኔታ በተለያዩ ራሽያ ውስጥ ከባድ ስሜት መፍጠሩን ነው የምናነበው። ከዚህ በፊት የሚታወቁ ወታደራዊ ብሎገርስ በኢንተርኔት ላይ የወታደራዊ ትንተና፣ ወታደራዊ መረጃ የሚሰጡ የራሽያ ጸሐፊዎችም ይህንን የተለያየ ስሜታቸውን ነው ያንጸባረቁት። በተለይ አንዱ ራሽያ እንደ ዝንብ በዝንብ መግደያ እንዲህ በማወናጨፍ ዝንቦችን እንደምትገላቸው አይነት በዚህ ደረጃ እየተመታች ነው ያለችው። እና የቱ ጋ ነው ሴፍ ነው? የት ትደብቃቸው እነዚህን ነገሮች እና በጣም በቁጣና ሐዘን ነው የጻፈው። ራሽያ ወይ ተኩስ አቁሙን ትቀበልና የጦርነት አንድ ነገር ይሁን አለበለዛ ደግሞ የሚል ነገር ነው የያዘው። ዞሮ ዞሮ ህመሙ ሪሊ ከባድና ከፍተኛ ነው። ዩክሬን በዚህ ሶስት አመታት ባስቆጠረ ጦርነት በዚህ መጠን በዚህ ሁኔታ በዚህ በዚህ አይነት ራሽያን መታታቅን እውነቱን ለመናገር ዘለንስኪ በተለይ አሁን ከፕሬዚደንት ዶናልድ ትራምፕ ወደ ስልጣን መምጣት በኋላ እና አሜሪካ ይህን ጦርነት የማቆም አላማውን የሚያራምድ መሪ ከመምጣቱ አንፃር፣ እውነቱን ለመናገር ዘለንስኪ ኢሬሌቫንት የነበሩ መሪ ናቸው። ይህንንም በዋይት ሀውስ ውርክብ አይተነዋል። አሜሪካ ምስጋና ቢስ ብዙ ነገር በላቸዋለች። አሜሪካ እንግዲህ ዘለንስኪ በጣም ስትራቴጂስት ናቸው፣ ወይም አላቅም ሌላ ቃል ካለ ወደ አሜሪካ ከመሄዳቸውን በፊት ከአውሮፓ ጋር ያላቸውን ግንኙነት ይበልጥ በማጥበቅና የተኩስ አቁሙን ተከትሎ የሰላም አስከባሪ ሀይል። የአውሮፓ ጦር መሆን እንዳለበት የአውሮፓ ጦር ደግሞ ከ200 ሺህ ማነስ እንደሌለበት፣ አውሮፓ አሜሪካ ራሷን ወደ ኢንዶ ፓስፊክ ወደ ኤዥያ ፓስፊክ እንደዚህ ፊቴና ዙራለው ከሚለው እና በአካባቢ በጓሮ ላይ ተኩራለው ከሚለው አቋሟ በመነሳት አውሮፓ በዓለም ላይ ራሷን የቻለች አንድ ወጥ አቋም አመለካከት ያላት በኢኮኖሚም በወታደራዊ መልኩም ሃያልና ጠንካራ ሆና የምትደመጥ አድርገን መፍጠር አለብን እያሉ ሲናገሩ ነው ያዳመጥኩት። ከየሙኒክስ ስብሰባ በፊት ነው የተናገሩት። ስለዚህ ዩክሬን ለተኩስ አቁም ዝግጁ ትሆናለች። ተኩስ አቁም ተደርጎ ነው ዋነኛውን ድርድር የምታደርገው። የምትሰጠው አንድ ኢንች መሬት አይኖርም። የተኩስ አቁሙን መከበር ራሽያ እንደማትጥሰው ዋስትና ሊሰጠኝ የምፈልገው ሁለት መቶ ሺህ የአውሮፓ ጦር ነው በማለት ነበር የተናገሩት። የዛን ጊዜ አውሮፓ፣ እንግሊዝ፣ ጀርመን እንደዚህ ብለት ቆጥራቸው ሁለት መቶ ሺህ ጦር ማዋጣት እንዴት ይችላሉ እያሉን አስተያየት ሰጡ የነበሩት በአውሮፓ ውስጥ በአሁኑ ሰዓት በጣም ሀያል የሚባል ጦር ካለም በራሺያም ሳይጨምር ማለት ነው። የምዕራባውያኑ መካከል የዩክሬን ጦር ነው። ኢንፋክት ሌላው የቱርክ ወታደሮች ናቸው፣ ከሚሊዮን በላይ ናቸው። ነገር ግን የዩክሬን ጦር አክቹዋሊ ከራሺያ ጋር በመዋጋት አውሮፓ ስጋታችን ከሚላት ኒውክሌር ፓወር ከሆነች ሀያል ጋር ለሶስት ዓመታት በአየር በምድር በባህር በመፋለም ከፍተኛ ልምድ ልምድ ልምድ የጨበጠ የተፈተነ ጦር ይውጣ ቢባል የራ ሁኑ የዘለንስኪ ስምንት መቶ ሺህ ወታደሮች ናቸው የዩክሬን ስለዚህ ይህንን በማስገንዘብ አውሮፓ ከአሜሪካ ተነጥላ ግን ኃያል ፓወር ለመሆን እንደምትችል ያደረጉትን ንግግር ዘለንስኪን ብዙዎቹ አይጠቅሱትም በዘገባቸው ላይ። በጣም የሚገርም ይሄንን። አሜሪካ ገና ለገና ፊቷን ልታዞር ትችላለች፣ የዩክሬን ጉዳይ እንደ በፊቱ ላትይዞ ትችላለች ከሚል ነው። እና ዘለንስኪ ብዙዎቻችን እንደምናስበው አይደሉም። ሪሊ ዳንኤል ዘለንስኪ የራሳቸው ዓላማ ያላቸው ናቸው። እና አሁን በአንዳንድ ጊዜ ቆም ብለህ ስታስበው አሁን አውሮፓ እየሄደ ያለበትን ነገር ስታየው የምትረዳው ነገር አለ። ከሁለተኛው ዓለም ጦርነት ምሳሌ በመነሳት የአዶልፍ ሂትለር ላይ የተሳሳትነውን ነገር መድገም የለብንም። ዩክሬን ላይ ዝም ካልን፣ ዩክሬን ላይ ይሄን ይውሰድ ብለን ከፈቀድን ነገ አንዳችንም አንድንም ተራ በተራ ይመጣል የድሮቹን የምስራቅ አውሮፓ ሀገሮችን በምንድን ነው? በማማረክ የቀድሞቹን የሶቪየት ህብረት ሪፐብሊኮችን በመያዝ ሰውዬ የሶቪየት ህብረትን መልሶ ሊገነባ የመጣ ነው። ነገ ደግሞ በሷ በቃም እኛም ላይ ይመጣል፣ አውሮፓን ጠቅላላ። ስለዚህ ይሄ ነገር መጥቶ የእንግሊዙ የሁለተኛ ዓለም ጦርነት ላይ የነበሩት በኋላ በቸርችል የተተኩት ቻምበርሊን የሰራውን አይነት የአባብሎ የመክሰር ፖሊሲ ማራመድ የለብንም የሚል አቋም ይዘውን፣ ይሄ እንዲተናገሩ ያሉት። ይሄ ግን ከዚህ አሁን ከምንኖርበት የኒክሌር ኤጅ ጋር አብሮ አይሄድም። ሁሉም ነገር ከታሪክ የምትማረው ነገር ቢኖርም ታሪክ ተመቶ መቶ እዚህ ጋር ግጥም የምታደርገው ነገር አይደለም። ነገር ግን ይሄንን ከማሳሰብ አኳያ አውሮፓን በራሽያ ላይ የጸና አቋም እንዲይዝ ባላቋረጠ ሁኔታ የሚሰራ ሰው ለእኔ ዘለንስኪ ናቸው። በነገራችን ላይ ልብ ብሎ ላስተዋለ የዘለንስኪ መዋለ መዋለቀን ነው የሚባለው አላቅም የቀን ውሏቸው በሚል እንደው ሪከርድ የሚሰው ቢኖር ኪየቭ ውስጥ በሳምንት ሁለት ቀን ወይ ሶስት ቀን ቢቀመጡ ነው፣ ወይ በወር ውስጥ ሁለት ሳምንት ወይ እንደው አንዳንድ ሶስት ሳምንት አንዳንድ ጊዜ ደግሞ አንድ ሳምንት ብቻ፣ ባላቋረጠ ሁኔታ ዘለንስኪ አውሮፓ ውስጥ ሲዞሩ ነው የሚሉት። አውሮፓ ውስጥ ብቻ አይደለም፣ ሌሎች ሀገሮች ድረስ ይችላል። አውሮፓ ውስጥ ግን በቋሚነት በማስተባበር ስራ ላይ የሚገኝ ሰው ራሳቸው ዘለንስኪ ናቸው። እና ብዙዎቹ በሰለባነት ነው የሚታዩት፣ እና ለዩክሬን የሚዋጉ ብቻ ይሄን በዚህ ጦርነት ላይ ያሉ ተደርጎ ነው ኖ ይህ ጦርነት ዘለንስኪ እንደሚያቀርቡት የዩክሬንን ግዛት የማስመለስ የዩክሬንን ሉዓላዊነትና የግዛት አንድነት የማስመለስ ጦርነት ብቻ አይደለም። ይሄ በዚህ እሳቸው በሚያስቡት መንገድ ይሄን ማስመለስ ማለት ራሺያ የፑቲን አገዛዝ እጅ ላይ እንድትፈራርስ መፈለግ ማለት። ስለዚህ ለዚህ ደግሞ የሚያበቃቸው ግጥም ያለ ጥላቻ አላቸው። ጦርነትን ለማሸነፍ ከፈለግ ጠላትህን በዚህ በኩል ጠበል እየረጨ በዚህ በኩል ጥይት ልትረጫ አይችልም። ጦርነት ልትገባበት አያስፈልግም። ከገባህ ግን ድብን ያለ ጠላት መሆኑን አምነህ ነው። ውስጥህ በጠላትነት ሊያምኑ ይገባል። ጠላትነት ያስፈልገዋል። ጦርነትም ጦርነትም የራሱ እንትን አለው። ዘለንስኪን የጠየቃቸው አንድ ጋዜጠኛ ምን ብሎ ነው፣ ፑቲንን ምን ያህል ይጠሉታል ብሎ የጠየቃቸው። መቶ ፐርሰንት አሉ ኖ እኔው ብዙ ነገሮችን እኒህና እንደ ለምሳሌ ዘጠና ዘጠኝ በመቶ አይሆንም፣ መቶ ፐርሰንት። ይሄ ቀላል ሊመስል ይችላል። ጠላትን ለማሸነፍ መጀመሪያ ጠላቴ ነው ያልከውን ለማሸነፍ ጠላት መሆኑን ማመን አለብህ። ጠላት ከሆነ ደግሞ ልጠላው ይገባል። ይሄ በጦርነቱ የሚያስፈልግ ነገር ነው። መቶ ፐርሰንት ነው ያሉት። ስለዚህ አሁን ለምሳሌ ቀጥላ ራሺያ ስለምታደርገው ነገር አናውቅም። ብዙዎቹ የራሺያን ምላሽ ይጠብቃሉ። በተለያየ መልኩ እሱን የምናይ ይሆናል። እኔ እውነቱን ለመናገር ቅዳሜ ዕለት ምሽት ራሺያ ላይ ከተደረገው ይህ አንዳንዴ ቃል መዋስ ቢኖርብኝ ከውጭ ስፔክታኩላር የሆነ ጥቃት አንፃር ዘለንስኪ አሁን ያሉበት ቦታ በማንኛውም መመዘኛ አልፋ ሜል የሚያሰኛቸው በጣም በጣም ገዝፈው እዚህ አዲስ አበባ ላይ እንደነበረው እንደማልወደው የሌኒን ሐውልት ያክል ቆሞ ነው የሚታዩኝ ዳንኤል። እና ራሽያ ኢሜጇ ምስሏ አየ የኒውክሌር ኃይል የመሆኗ ምልክቶችም ናቸው እነዛ የወደሙት ስትራቴጂክ ቦምበርስ እነ ማት ናቸው እና በጣም የሚዘገንን ያልተጠበቀ እና ከዚህ ቀጥሎስ ሴፍ የሆነ ቦታ የት ነው? ራሺያ ውስጥ የት ነው? አንድ አመት ተኩል ያክል የተካሄደ ከሆነና እንመን ነው ይሄ በኋላ፣ አሁን ለጊዜው ለዜናው ስንል ነው ከሆነ አሁን ከስር ከስር እየተካሄደ ያለ ሌላስ ነገር ቢኖር እና ይሄ ሁኔታ የራሺያ አጠቃላይ ሁኔታውን እዚህ ላይ ሰዎች ቆመው መመልከት ይፈልጋሉ። ይህ በሆነበት በአራት ሰዓት ልዩነት ኢስታንቡል ድረስ ለድርድር መሄዷ ራሽያን ስትመለከት በአጭሩ ማለት የምችለው የሆዷን በሆዷ አድርጋ እንደሄደች ነው። ራሽያ የቆሰለ አንበሳ ሆናለች። ዓለም ምናልባት እንግዲህ የተወሰኑ ነገሮችን ለመጨመር ከዛሬው የራሽያ እና የዩክሬን ድርድር በኋላ ራሽያ ከዩክሬን ለተፈጸመባት ጥቃት ምላሽ ላትሰጥ ትችላለች ብሎ ማሰብ ይቻላል ወይ? ለምሳሌ አላውቅም፣ ምን ምላሽ ማለት ፕሮፖርሽናል ዩክሬን ዩክሬን ራሽያ ላይ ለፈጸመችው ተመጣጣኝ የሆነ ነገር ከሆነ ሲደረግ አይተ ካልሆነ በስተቀር ለመናገር ያስቸግራል። ነገር ግን ይሄ አጠቃላይ ወደድክም ጠላህም ራሽያ ለዚህ ምላሽ አለመስጠት አትችልም። ባጭሩ ራሽያ ለዚህ ተመጣጣኝ የሆነ ምላሽ ባልሰጠችበት ሁኔታ የፕሬዝደንች ፕሬዝደንት ቭላዲሚር ፑቲን በወትሮ ግርማና መታፈር በገዛ ሕዝባቸው ዘንድ ተደማጭነት ያገኛሉ የሚል እምነት የለኝም። በጣም በጣም ከባድ ነው። ኦልሬዲ ብዙዎቹ ያሉት ይህንን የራሽያ የፐርል ሀርበር ጥቃት ነው። አሜሪካ የፐርል ሀርብ ወደ ፐርል ወደብ የሚባለው በጃፓን ከተመታ በኋላ ነው። በርካታ መርከቦች ሰመጡ። ወደ ሦስት ሺህ በአራተኞች ተገደሉባት። ከዛ በኋላ የሁለተኛ ዓለም ጦርነትን ተቀላቀለች። የሁለተኛ ዓለም ጦርነትን ተቀላቀለች። በዚህ በኩል ሁለተኛ ዓለም ጦርነት ማለት ናዚ ጀርመን አለ፣ የጣሊያን ፋሺዝም አለ። እኛ እኛን እኛም ላይ የሁለተኛ ዓለም ጦርነት አካልን የኛ ኢትዮጵያን አርበኞች በተቻላቸው በቻሉት አቅም ወቅተውታል። በመጨረሻ እንግሊዞች እንደ ከብት እየነዱ ነው እንትን ያሉት እንዲሁም ደግሞ ጦረኛዋ ጃፓን ች እነዚህ አክሲስ አክሲስ የሚባሉት የዚህ የሁለተኛው ዓለም ጦርነት እነ ሂትለር ፋሽዝም እና የጃፓን ጦረኛነት ነበረ። ጦርነቱ ሲደመደም የጃፓን ጦረኛነትን ለመደምደም ሂሮሺማ እና ናጋሳኪን በአቶሚክ ቦምብ ያነደደችው አሜሪካ ናት። ስለዚህ አሁን ትናንት ማን ቅዳሜ ቅዳሜ ምሽት ዘለንስኪ የፈጸሙት ነገር አንድ ጥያቄ ያስነሳል። ራሺያ ኮምፕሊትሊ ዲተረንስ የሚባል ነገር ይላል። በዘለንስኪ በፕሬዝደንት ዘለንስኪ ስነልቦና ውስጥ ራሽያ ዝም ብላ የምትፈራ እንጂ ልታስፈራ የሚገባ ሀገር አይደለችም። ይሄንን ለመረዳት ያደረጉትን አድርገው አርባ አንድ ስትራቴጂክ ቦምበርስ አጋይተው ዓለም ባየ ሁኔታ ማለት ነው። እንዴት በአሁን በኔቶ ስብሰባ ላይ እዚህ ምንድን ኢስቶኒያ ነው ሳምቲንግ ራሺያ ላይ ማዕቀብ እንዲደረግ አሁንም ጫናቸው አካሄዳቸውን ስትመለከት አሁንም እንደ ልባቸው መንቀሳቀስ የሚችሉ መሪ ናቸው። ከቦታ ቦታ በራሳቸው ሀገር ውስጥ በዩክሬን ውስጥ፣ እና ደግሞ ቅድም እንደነገርኩህ በሁሉም ቦታ የሚንቀሳቀሱ ናቸው እና ይህን በምትመለከትበት ጊዜ በዘለንስኪ ስነልቦና፣ በዘለንስኪ እሳቤ ውስጥ ራሺያን መፍራት ስህተት ነው እና ለማረጋገጥ የፈለጉት ራሺያን መምታት ይቻላል በመምታትም ማሸነፍ ይቻላል የሚለውን መልእክት ለማስተላለፍ ስሩአውት ዘወር ነው የምነግርህ። ራሺያ እኮ የኒውክሌር ኃይል ናት ለሚለው ዘለንስኪ የመለሱት ምላሴ ምላሽ ምንድን ነው? ፑቲን ራሱን ይወዳል። ስለዚህም አያደርገውም። እናስ ኒውክሌሩን ስለማያደርገው ከማስቦካት በስተቀር ምንም ሊያደርገው ስለማይችል በመደበኛ ኃይል ግን የበለጠ አቅም ስላለን እንምታው፣ እንጣለው የመጨረሻውን የዲሞክራሲ እንቅፋት የሆነ ይህን ድብ የሆነ ግዛት እናፈርሰው ነው ያሉት ዘለንስኪ። እኔ በግሌ ባለፈው ቅዳሜ ዘለንስኪ በግል ተቆጣጣሪነት አመት ተኩል ሰርተው ያሳዩት ነገር፣ ሌላው የምችለው የድፍረት መጨረሻ። ራሽያ ለዚህ ምላሽ ትሰጣለች አትሰጥም ሌላ ነገር ነው። ስትሰጥ ግን እንዴት እንደሰጠች እናወራለን። በጣም ጥሩ አለም፣ ለትንታኔው አመሰግናለሁኝ። መልካም ምሽት ይሁንልህ። መልካም ምሽት። በእኛ በኩል ሲሄዱ ለ20 ቤቶች እስከ 48 ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48 ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80 በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካለት ዲኤምሲ ያለ ስጋት ቤት ይዙ። ዘመናዊ መኖሪያ ቤትዎን ከ220 ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልኮ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በሶስት ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮስ፣ ከባለ አራት መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ በ65 ሺ ካሬ ላይ ያረፈ ሲሆን አምስት ሊፍቶች፣ አምስት የመዋኛ ገንዳ፣ አምስት የከርሰ ምድር ውሃ፣ አምስት ባካፕ ጄነሬተር አለው። ዘመኑን በዋጀ ባልሙኒየም ፎርም ወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ በእኛ በኩል ሲሄዱ ለሀያ ቤቶች በስፔሻል ቅናሽ ይስተናገዳሉ። ቢደውሉ መረጃ ያገኛሉ።